ሰላም ውድ ተመልካቾቻችን እንዴት አላችሁ? ዛሬ በዚህ ፕሮግራማችን ስለ አስገራሚው ልጅ አይሾ ስፒድ ሰምታችኋቸው የማታውቋቸውን አስገራሚ ነገሮች ውስጥ አስሩን መርጠን ወደ እናንተ ልናደርስ ዝግጅታችንን ጨርሰን ወደ እናንተ መጥተናል። እስከ መርሃ ግብሩ ፍጻሜ አብረውን ይቆዩ። ስለ አይሾ ስፒድ ሰምታችሁ የማታውቁ የዚህ ፕሮግራም ተከታታዮች ካላችሁ ከዚህ በፊት በዚሁ ቻናላችን የለቀቅነውን ሙሉ የሕይወትና የስኬት ታሪኩን የያዘ ቪዲዮ ሄደው መከታተል ይችላሉ። አንደኛ፣ አሜሪካ ስትሪመር ገላውን እንደማይታጠብ ስንቶቻችሁ ታውቃላችሁ? ሲያሰኘው ለ24 ሰዓት ሌላ ጊዜ ደግሞ ለ30 ቀናት ተከታታይ ስትሪም በማድረግ ከአድማጮቹ ጋር የሚያሳልፈው አይሾ ስፒድ በአጋጣሚ ያገኙት አድናቂዎቹ ከሰውነቱ የሚወጣው ጠረን ሰርንቋቸው አፍንጫቸውን ሲይዙ በብዙ ቀጥታ ስርጭቶች ላይ ታይተዋል። ወጣት ሕፃናት፣ ሌላ ጊዜ ደግሞ ውሻ ሳይቀር የዚህን ሰው ሽታ መቋቋም አቅቷቸው ሲበረግጉ መታየቱ ብዙ ሰዎች የማያውቁት ጉዳይ ነው። ሁለተኛ፣ የአይሾ ስፒድ ያልተነገረ ስፖርታዊ ብቃት። ይህ ወጣት ጥቁር አሜሪካዊ የዩቲዩብና የትዊች ላይቭ ስትሪመር ብቻ አይደለም። ያለምንም ልምምድ ተፈጥሮ የለገሰችው አስደናቂ የአካል ብቃት አለው። እንደ ቅርጫት ኳስ ተጫዋቾች 36 ኢንቾችን ወደ ላይ ተስፈንጥሮ ሲዘል የሚያሳዩ ስትሪሞቹ ብዙዎችን አስገርሟል። ሌላው አስደናቂ ነገር ደግሞ ይህ ከፍታ ብዙ ዓመታትን በልምምድ የቆየውን ታዋቂውን አሜሪካዊ የቅርጫት ኳስ ተጫዋች የስቴፍ ካሪን የመዝለ ክልል አቅም በልጦ የተገኘ መሆኑ ነበር። በሌላ አጋጣሚ ደግሞ የአሜሪካ ናሽናል ፉትቦል ሊግ ተከታታይና አድናቂዎች በተሳተፉበት የ40 ያርድ ወይም 36 ሜትሮችን የሚረዝም የፍጥነት ሩጫ ውድድር ላይ በ4.4 ሰከንዶች ብቻ ውድድሩን ሮጦ ጨርሰዋል። የኤንኤፍኤል ሌጀንድ ተጫዋች ካም ኒውተን እንኳን ይህንን ርዝመት 4.5 ሴኮንዶችን እንደፈጀበትና አይሾ ስፒድ በፍጥነቱ ብዙዎችን ያስገረመ ብቃቱን ማሳየቱ የዓለምን ሕዝብ በአንድ ወቅት አነ ተነጋግሮ ነበር። በዚህም ሳቢያ በመጪው በ2028 የዓለም ኦሎምፒክስ ላይ ለመወዳደር እቅድ እንደያዘና ከታዋቂው የአጭር ርቀት ሯጭና የዓለማችን ፈጣኑ ሰው ተብሎ በጊነስ ወርልድ ሪካርድስ ላይ ስሙን በጻፈው ከኖላይልስ ጋር በጋራ ስልጠና ለማድረግ አይሾ ስፒድ ፍላጎት ካለው ኖላይልስ አይሾ ስፒድን ለማሰልጠንና ለውድድሩ ለማብቃት ፍቃደኛ እንደሆነም ተናግሯል። ሶስተኛ ስፒድን ሊገለው የነበረው ከባዱ የራስ ምታት በሐምሌ ወር በፈረንጆቹ 2023 ዓመተ ምህረት ስፒድ ከዩቲዩበር ካይሴናት ጋር ያላቸውን የፋን ቤዝ ወይንም የተከታይ ቁጥር ለማሳደግ በማሰብ ባቀኑበት የጃፓን ጉብኝታቸው ወቅት ስፒድ ያልታሰበ በሽታ ገጥሞት ነበር። ክላስተር ሄዴክስ በቅጽል ስሙ ሱሳይዳል ሄዴክስ ይባላል። ይህም ታማሚውን ያለማቋረጥ ለሰዓታት ከባድ የራስ ምታት ውስጥ በመጣል ከታማሚው አቅም በላይ በመሆን ብዙዎችን ራሳቸውን ለማጥፋት እስከመፈለግ ድረስ ስለሚያደርስ ሱሳይዳል ሄዴክስ ተብሎ ሙሉ ቅጽል ስም ወጥቶለታል። አይሾስፒድን በዚህ በሽታ ሳይታሰብ በመጠቃቱ ለቀናት ያክል በሆስፒታል ሲታከም የቆየ ሲሆን መላ የፊት ገጽታው አብጦ የሚያሳዩ የቪዲዮ ስትሪሞቹ በአንድ ወቅት ብዙዎችን አሳዝነው ነበር። ከአንድ ወር ቆይታ በኋላ ስፒድ ለማገገም በመቻሉ ወደ ቀድሞ የስትሪሚንግ ስራው ሊመለስ ችሏል። አራተኛ ለጋሹና አዛኙ አይሾስፒድ እርግጠኛ ነኝ ይህን ማንነቱን ብዙ ሰው አያውቀውም። በላይቭ ስትሪሞቹ ሲጮውና ሲቀውጠው የሚያውቁት የዓለም ህዝቦችና የዚህ ወጣት ዩቱበር ተከታዮች ይህን የበጎ አድራጊ ማንነቱን ሲሰሙ መገረማቸው አይቀርም። ስፒድ የህፃን ልጅን ህይወት ታድጓል። የጎዳና ተዳዳሪ ወጣት ምግብ ራበኝ ብሎ በሚጠይቀው ጊዜ ጋርዶቹ ሲገፉት ተዉት ብሎ ወደ ሱፐርማርኬት በመውሰድ የፈለገውን እንዲመገብ አድርጓል። እንደ አውሮፓውያን አቆጣጠር በ2022 ዓ ም ስፒድ የላይቭ ስትሪም ስራውን በሚሰራበት ወቅት ከአንድ የስኳር ታማሚ ታዳጊ ልጅ ጋር በተገናኘበት አጋጣሚ ለህክምና ይረዳው ዘንድ 17000 ዶላሮችን በካሻፕ ሊልክለት ችሏል። ከልጁ ጋር አይተዋወቅም፣ ከዚህ በፊትም በአካል አግኝቶት አያውቅም። ታዲያ ይህ ከልብ የመነጨ የመልካም ስብህና መገለጫ ካልሆነ ምን ሊባል ይችላል? አምስተኛ አይሾ ስፒድ በሄደባቸው ቦታዎች ሁሉ እርግማን ይመስል የማይለቀው የመኪና አደጋ ችግር እንዳለበት ምን ያህሎቻችሁ ታውቃ ታውቃላችሁ። አውስትራሊያ ሀገር ተጉዞ ስትሪም በሚያደርግበት ሰዓት በባስ ውስጥ ሳለ ከኋላ መኪና መጥቶ ገጭቷቸዋል። የአይሾ ስፒድ አድናቂ ግለሰብ መኪናውን አምጥቶ ስፒድን በማሳፈር ሲዝናኑ፣ ያኔም መኪናው አደጋ ውስጥ ነበር። በመንገድ ላይ በገንዛ መኪናው ሲጓዝ በመስኮት ያየው አንድ ሞተር የሚነዳ የአይሾ ስፒድ አድናቂ እርሱን ሰላም በሚልበት ወቅት የመኪና አደጋ ደርሶበታል። እንደ አውሮፓያን አቆጣጠር በ2024 ዓ ም ደግሞ ወደ ታይላንድ በመሄድ ላይ ስትሪም ባደረገበት ወቅት ስፒድ ባጃጅ መኪና ለመንዳት ሲሞክር ሳይታሰብ መኪናዋን ወስዶ ከግንብ ጋር አላትሟታል። በዚህ ሁሉ መጥፎ አጋጣሚዎች መሀል ግን ስፒድ ላይ ይህ ነው የሚባል አስከፊ ጉዳት አልደረሰበትም ነበር። ይህን ቪዲዮ እስካሁን እየተመለከታችሁ ከሆነ የላይክ ምልክቷን በመጫን ይህ ቪዲዮ ለሌሎችም እንዲደርስ በማድረግ እና የሰብስክራይብ ምልክቷን በመጫን የቻናላችን ቤተሰብ የሆኑ ዘንድ በአክብሮት እንጠይቃለን። ከስድስት እስከ አስር ያሉትን እንመልከት። ስድስተኛ የአይሾ ስፒድ እብድ አድናቂዎቹ ስፒድ እንደ አውሮፓያን አቆጣጠር ከ 2022 ዓ ም ጀምሮ የዓለም ሀገራትን በመዞር ስትሪም ለማድረግ ባቀደበት ወቅት የጉዞውን ጅማሮ በአውሮፓ ነበር ያደረገው። ጀርመን በሄደበት ወቅት አድናቂዎቹ በየመንገዱ እየሮጡ እርሱን ለመያዝ ሲሞክሩና ሲያሯሩጡ ታይተዋል። አንዳንዶች ደግሞ የሞቶ አይት ሳይቀር ወደ አይሾ ስፒድ በመወርወር ምክንያታዊነት የጎደለው ተግባር ሲፈጽሙ ተስተውሏል። ወደ ፖላንድ በሄደበት አጋጣሚ ደግሞ አንድ አድናቂው የአይሾ ስፒድን እጅ እንዲዘረጋለትና የማጂክ ትሪክ እንደሚያሳየው በመንገር እጁን ሲዘረጋለት በምላሱ ልዞት መሄዱ ሌላኛው አስገራሚና ብዙዎችን ግራ ያጋባ ክስተት ነበር። ወደ ሌላኛዋ የአውሮፓ ከተማ ኖርዌይ በተጓዘበት ወቅት የኖርዌይ አልባሳትን ለመሸመት ወደ አንድ ልብስ ቤት ሲገባ አድናቂዎቹ ተሰባስበውና በሩን ዘግተው ስፒድን ለማየት ሲሞክሩ ታይተዋል። ስፒድም ተከታዮቹን በማዝናናት ላይ ሳለ የወድቅና እግሩ በመጎዳቱ ጋርዱ አቅፎት ለመውጣት ይገደዳል። የዚህን ጊዜ ነበር ተከታዮቹ ከቁጥጥር ውጭ የሆኑት። አንድ አድናቂው የስፒድን ጸጉር በግርግሩ ወቅት በእጁ ጎትቶ በመንቀል በኦንላይን ላይ አጫርቶ በመሸጥ 1600 ዶላሮችን ሰርቶበታል። ሰባተኛ፣ አይሾ ስፒድ በአንድ ጌም ብቻ 400000 ዶላሮችን እንዳወጣ ስንቶቻችሁ ታውቁ ኖሯል? ጌሙ ሮብሎክስ ይባላል። በዚህ ጌም ውስጥ የሚሸጡ የካራክተር ወይንም የገጸ ባህሪ አልባሳቶችና ቁሳ ቁሳቁሶች አሉ። ታዲያ አይሾ ስፒድ ይህን ጌም በመጫወት እስትሪም እያደረገ ባለበት ወቅት ለአንድ ቲሸርት ብቻ በስህተት ይሁን በማወቅ ባይታወቅም 225000 ዶላሮችን አውጥቶ አንድ ቲሸርት ገዝቷል። በሌላ አጋጣሚ ደግሞ በቀጥታ ስርጭት ሳለ ሌላ 125000 ዶላሮችን አንድን ኮፍያ ስለተመቸው ብቻ ከኪሱ አውጥቶ ሸምቷል። ያውም የማይታይና የማይደሰስ በጌም ብቻ ተወስኖ ለሚቀር ያስገርማል። ስምንተኛ አይሾ ስፒድ ፖርቹጋላዊን ኳስ ተጫዋች ከምንም በላይ አብልጦ ይወደዋል። ታዲያ መውደዱን ለመግለጽ የሄደበት ርቀት ግን ብዙዎቻችሁ እስከምን ድረስ እንደሆነ አታውቁም። የሮላንዶ ፎቶና ስም የተለጠፈባቸው ልብሶች አልቀሩትም። አንገት ላይ የሚደረግ በዳይመንድ የተንቆጠቆጡ ሀብልና የእጅ ሰዓቶች እያንዳንዳቸውን 50ሺህ የአሜሪካ ዶላሮች አውጥቶ ገዝቷል። ይህ ብቻ አልነበረም። ለስፒድ ተብሎ በልዩነት የተሰራችውና በሮላንዶ ምስል የተዋበች የላምበርጊኒ መኪናን 500 ዶላሮችን አውጥቶ ገዝቷል። አጠቃላይ ከ600 ሺህ ዶላሮች በላይ ማለት ነው። ታዲያ ይህ ፍቅር እንዴት ያለ ነው ትሉታላችሁ? ዘጠነኛ። በፈረንጆቹ 2023 ዓ ም ስፒድ አዲስ የገዛውንና 10 ሚሊዮን ዶላሮችን ያወጣበትን የግል ቪላ ቤቱን ለተከታዮቹ በቀጥታ ስርጭቱ ባስጎበኘበት ወቅት ምን የተፈጠረ ይመስላቸዋል? አንዳንድ መጥፎ ሰዎች የስፒድን መኖሪያ አድራሻ ባወቁበት ማግስት 911 ወይንም ናይን ዋን ዋን በመደወል ወንጀል ተፈጽሟል በማለት የሐሰት ታሪክ በመንገር አድራሻቸውን ደግሞ የአይሾ ስፒድን ቤት በመጠቆም ስፒድን በቀጥታ ስርጭቱ ወቅት ሳይታሰብ በፖሊስ ሲከበብ ብዙ ጊዜ ተስተውሏል። ነገር ግን ይህ ነገር ከአቅሙ በላይ እንደሆነና ምንም ባላወቀበት ሁኔታ መሳሪያ ተደቅኖበት እንደነበር በስናፕቻት ለተከታዮቹ በማሳወቅ ከእንደዚህ አይነት ድርጊት እንዲቆጠቡ ይነግራቸዋል። ታዲያ ይህ ማሳሰቢያ የሰራ ይመስላል። ስፒድ ከዛ ቀን ጀምሮ እንዲህ ያሉ አላዋቂ ድርጊቶች ተፈጽመውበት አያውቁም። አስረኛና የመጨረሻው ነገር ስፒድ እዚህ ደረጃ ላይ ለመድረስ ያበቃውን የዩቲዩብ ስራ የጀመረው ገና በዘጠኝ ዓመቱ መሆኑ ነበር። በፈረንጆቹ 2014 ዓ.ም ስፒድ የመጀመሪያ ቪዲዮውን ከለቀቀበት ቀን አንስቶ በየቀኑ ቪዲዮዎችን በመስራትና በማጋራት እንዲሁም ጥሩ የካሜራ ኳሊቲ ያላቸውን የመቅረጫ መሳሪያዎች ለመግዛት በምግብ ቤት አስተናጋጅነት ገና የ15 ዓመት ታዳጊ እያለ ሲሰራ ነበር። እናቱ የዩቲዩብ ስራውን አታበ ያበረታታውም ነበር። በራሱ ያመነው እሱ ራሱ ብቻ ነበር። ከሶስት ዓመት በፊት ስፒድ እንዳአሁኑ በመላው ዓለም ሕዝብ ዘንድ እጅግ ታዋቂ አልነበረም። 600 ሺህ ሰብስክራይበሮች ነበሩት። ታዲያ ይህ ቁጥር ከሁለት ዓመታት በኋላ ወደ 10 ሚሊዮን ተከታዮች ሊያሳድገው መቻሉ በጣም አስገራሚ ነበር። አሁን ከ30 ሚሊዮን በላይ ተከታይ ያለውና በዓለም አቀፍ መድረክ ከብዙ ታዋቂ ድምፃውያን በተሻለ ተወዳጅነትና ታዋቂነት ያለው አስደናቂ ዩቲዩበር ሆኗል። ለዛሬ ያዘጋጀ የሚያዘጋጅላችሁ ፕሮግራም ይህን ይመስል ነበር። ቻናላችንን ሰብስክራይብ እያደረጉ ቤተሰብ በመሆን ይህን ፕሮግራም ይደግፉ። በሌላ አዝናኝ ፕሮግራም እስከምንገናኝ ድረስ መልካም ጊዜን ተመኘን።